በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ መስቀሉ ሁላችሁንም አደረሳችሁ አደረሰን። እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን ያብሮ አደረሰን። አሜን። አምላካችን እግዚአብሔር ዘመን ቆጥሮ በዚህ ሰዓት እንድናመልከው ይረዳን። የአባቶቻችን አምላክ ጌታ እግዚአብሔር ስሙ የተመሰገነ ይሁን። እንደምናደራችው እንደምናረፈዳችው፣ እንደምንቆያቸው ክቡራን አበ ካህናት፣ ወንድሞች ዲያቆናት እግዚአብሔር በድንቅ አጠራሩ ተያላችሁበት ጠርቶ ለምስጋና በምህረት አደባባይ የቆማችሁ አባቶች፣ እናቶች ሁላችሁ፣ አምላካችን እግዚአብሔር ዘመን ጨምሮ ይህንን በዓል ምናክብር ይረዳን። አምላካችን ስሙ የተመሰገነ ይሁን። ወሃብኩሙ ትእምርተ ለእለ ይፈርሁከ ከመ ያምስጡ እምገጸ ቅስት ወይድኃኑ ፍቁራኒከ። መዝሙረኛው ቅዱስ ዳዊት በመዝሙር 59 ቁጥር አራት ላይ የተናገረው ኃይለ ቃል ነው። ለሚፈሩህ ምልክትን ሰጠኃቸው፣ ከቀስት ፊት ያመልጡ ዘንድ ወዳጆችህም እንዲድኑ በቀኝ አድን ስማኝም እግዚአብሔር። በመቅደሱ ተናገረ ደስ ይለኛል፣ ምርኮንም እካፈላለሁ የሸለቆ ቦታዎችን እሰፍራለሁ። ገላድ እኔ ነው፣ ምናሴ እኔ ነው፣ ኤፍሬም የራሴ መጠጊያ ነው፣ ይሁዳ ንጉሴ ነው፣ እያለ ልበ አምላክ ቅዱስ ዳዊት ይህንን ቃል በበገና በምስጋና ያቀረበውን ቃል፣ ቅድም ዲያቆኑ በልዑለ ዜማ ያቀረበው ቃል ነው ለሚፈሩህ ምልክትን ሰጠኃቸው ለሚፈሩህ ምልክትን ሰጠኃቸው። ምልክቱ ደግሞ ከቀስት ያመልጡ ዘንድ ከቀስት ፊት ያመልጡ ዘንድ ነው፣ ወዳጆቹ የሆኑት ደግሞ እንዲድሉ ነው እያለ ይናገራል። እንግዲህ ይህንን ቃል ዛሬ አባቶቻችን በዕለተ መስቀል ጊዜም ሲያደርጉት እንዲሁ ከመሬት ተነስተው አይደለም። ወሀብኮሙ ትዕምርተ ለእለ ይፈርሁከ ምልክትን ለሚፈሩ ሰጠኃቸው። ምን ለሚሉ ምን ለሚሉ ለሚፈሩ አንተን መፍራት በልባቸው ላስቀመጡ ሰዎች ምልክትን ሰጠኃቸው ይላል። ምልክቱ ምንድን ነው? ምልክት የተባለው ደግሞ ከቀስት ያመጡ ዘንድ ከተወረወረ ፍላጽ ይድኑ ዘንድ አስቀድመ ለእነርሱ ነው ያልካቸው። ምልክትን ሰጠኃቸው እያለ ልበ አምላክ ቅዱስ ዳዊት ይናገራል። እንግዲህ ዛሬ መስቀል እየተከበረ ነው። መስቀል የአንድ ቀን በዓል አይደለም። እግዚአብሔር ልጆች፣ በዕለተ ዓርብ መድኃኒታችን ኢየሱስ ክርስቶስ እኔና እናንተ ከወደቅንበት ከጥልቁ እንወጣ ዘንድ ከጨለማ አሰራር እንዲታደገን ዘንድ ሰው አይደለም የላከውን፣ መላእክትን አይደለም የላከውን፣ ወይም ሌላ ፍጡር አይደለም የላከው። አንድያ ልጁን አስቀድሞ ያለ እናት የተወለደውን የባህሪ ልጁን ኢየሱስ ክርስቶስን አንድ ልጅ ነው ያለው፣ ከባህሪ የሆነ ከመንፈስ ቅዱስ ጋር ትክክል የሆነ በመንበረ ጸባዖት አንድ አምላክ የሆነ ኢየሱስ ክርስቶስን ወደዚህ ዓለም ላከው። የላከው ደግሞ በራሳችን ስተት ያመጣነውን የእግዚአ ያጣነውን የእግዚአብሔር ልጅነት ያስመለስልን ዘንድ ነው። መድኃኔ ዓለም ኢየሱስ ክርስቶስ ከድንግል ማርያም ያለ ወንድ ዘር ሲወለድ ከባህሪ አባቱ ተከፍሎ ከባህሪ ሕይወቱ ሳይለየ ተለይቶ አይለም ከባህሪ አባቱ ጋር አንድ የሆነ ከባህሪ ሕይወቱ ጋር ከመንፈስ ቅዱስ ጋር አንድ የሆነ አንድ አምላክ በመለኮት አንድ የሆነ አምላካችን ኢየሱስ ክርስቶስ ክብሩን ሳይለቅ ልጅነቱን መላኩ እንደውደ እንደ መቀማት ሳይቆጥረው እኔና እናንተን ከወደቅንበት ያነሳን ዘንድ ወደዚህ ዓለም መጣ። ሲመጣ ነገሮች አልጋ ባልጋ አልነበሩ። ራሳቸውን በእግዚአብሔር ፊት ያኖሩ ሰዎች፣ እኛ ለእግዚአብሔር ጠበቃለን የሚሉ ሰዎች ፈሪሳውያን፣ ሰዱቃውያን፣ ዓለም ፊቱን ነሳ፣ ጀርባ ሰጠችው፣ ለኢየሱስ ክርስቶስ ሊያድናት የመጣውን ዓለም ዓለም በተራዋ ፊት ነሳችሁ ኢየሱስ ክርስቶስ ወደ ሞት ነብታችሁ በቀራንዮ አደባባይ በእንጨት በቀጠል የመጣው ሞት በእንጨት ነባህን ያለም ኢየሱስ ክርስቶስ በቀራንዮ አደባባይ ተሰቅሎ ራቁ ያንን እርጥብ እንጨት የጎልጎታ ተራራዎች ይናገሩ። በቀራንዮ ስፍራ ተሰቅሎ ራቁትን ሆኖ ራቁት የነበርነውን የጸጋ ልብስ አለበሰ። በእኛና በእግዚአብሔር መካከል የነበረውን የጥል ግድግዳ አፈረሰ። ያ እግዚአብሔርን ለሚፈሩ ሰዎች ምልክታቸው ነው። ያ ምልክታችን የሆነውን መስቀል ትልቅ አድርገናል። እርሱ የተሰቀለበት መስቀል ለኛ ትምክታችን ይሆን ዘንድ ኢየሱስ ክርስቶስ ከተሰቀለበት መስቀል በቀር ትምክት ከኔ ይራቅ ያለው የሐዋርያውን ቃል እናስታውሳለን። መስቀል ኃይላችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን ምንድን ነው ምንድን ነው መዳኛ ነው። አይሁድ ይሉታል ይክሉታል። እኛ ግን

እግዚአብሔርን የሚንቀጠቀጥበት ለሚያከብሩት አንተ አምላክ ነህ፣ አንተ ገዢ ነው የሚለው ስልጣን እርሱ ብቻ ባለቤት እንደሆነ ለሚያምን ሁሉ ነገር ምንጩ ከእርሱ እንደሆነ ለሚታመን ለዚያ ሰው ከቀስ ያለን ምጥር እግዚአብሔር ምልክትን ይሰጠዋል። ዲያብሎስ ከእርሱ አይቀርብም፣ ስፍራ የለውም። በደሃም ያለም ኢየሱስ ክርስቶስ እኔ እዳ እዳንተን በመስቀል ከተሌ እዠን በኋላ በመስቀል ሞትን ከገደለ በኋላ ዳግመኛ ሞት በክርስቲያኖች ላይ እንዳይሰለጥን ካደረገ በኋላ የነጻነት ምልክታችን ነው። ላለፉት ሁለት ሺህ ዓመታት ክርስቲያኖች በመስቀል ተመክተዋል። ትንክት መስቀል ያስመካል። ለምን? መስቀል ቆንጆ እንጨት ስለሆነ አይደለም፣ ወይም ከብረት ስለተሰራ አይደለም። በመስቀል ላይ የተከፈለው ዋጋ የህይወት ዋጋ ነው። ሁሉ የማይሰጠውን መድኃኔ ዓለም ኢየሱስ ክርስቶስ ለእኛ ሰጥቶናል። ሐዋርያው ቅዱስ ዮሐንስ እንዲህ ያለ ፍቅ ለማንም አልተሰጠውም ይላል። እውነት ነው። ማንም አያደርገውም። እግዚአብሔር ግን አንድ እያለ ወደ ሞት አመጣው። ሰው ሲወለድ ኖራለ ሆኖ ነው የሚኖረው። ኢየሱስ ሲወለድ ለሞት ነው የተወለደው። እኔና እናንተን ከሞት ቀንበር ነፃ ያወጣ ዘንድ ነው የተወለደው። እርሱ ካልሞተ ወደ ሲኦል ወርዶ ሲኦል ወርዶ ነፃ ካላወጣ ነፃ አይወጣ። የእንስሶች የላምና የጊደር ደም የሰው ልጆችን ነፃነት ያወጣ አልቻለም ነበር። ለዚህ ነው የክርስቶስ መስቀል ሁሉ ጊዜ ሁሉ ጊዜ ለቤተ ክርስቲያን ትኩስ ዜና ያለ የመስቀል ላይ ዋጋ የመስቀል ላይ የተከፈለው ትልቁ ገድል ሁሉ ጊዜ አዲስ ነው። ለቤተ ክርስቲያን አዲስ ነገር ነው ስለ መስቀል ስናነሳ ቤተክርስቲያን አርማዋ ብቻ አይደለም፣ እንደ ባንዲራ የምትቆጥረው ምልክቷ ብቻ አይደለም። ይወጣ ነው መስቀል ላይ የተከፈለው ዋጋ ለቤተክርስቲያን ምስረታ ዋናው ነው። ያለ መስቀል ክርስትና የሚ በመስቀል ላይ የተከፈለውን ያላመነ ሰው ክርስቲያን ሊሆን አይችልም። ለዚህ ነው በመስቀል ላይ ትምህርታችን ሰፋ ያለው። እኛ የምንመካው በመስቀል ላይ በተከፈለው ዋጋ ነው። መስቀሉ ደግሞ ምልክት ሆኖ ዛሬም ያበረዳ። በርሱ እንታመናለን። የኛ ሀይል፣ የኛ ጉልበት፣ የኛ እውቀት አንዳች በጠድ አያደርገንም። በዚህ በመጽሐፈ መሳፍንት ላይ ምዕራፍ ሰባት ላይ አንድ ስሙ ጌዲዮን የሚባል ሰው ነበረ ይላል። እኔ ጋር ናችሁ? ጌዲዮን በጠላቶቹ በአማሌቃውያን ተከቦ ነው ያለው። አማሌቃውያን ቁጥራቸው በጣም ነው ቁጥራቸው በጣም ከበዛው የተነሳ አማሌቅን ለመግጠም ይፈራ ነበረ። እንዲያውም መጽሐፉ ምን ይላል? ጌዲዮን በወይም በስንዴ መቂያ ውስጥ በወይም በጠበቂያ ውስጥ ስንዴ ወጣ ነበረ ይላል። ከፍርሃት የተነሳ አማሌቃውያን ቁጥራቸው ብዙ ስለሆነ፣ እግዚአብሔር ደግሞ ከጌዲዮን ጋር ስለነበረ ጌዲዮንን እንዲህ ያለው፣ ሂድ አማሌቃውያንን ተገዳደራቸው፣ ተዋጋቸው ይለዋል። እሺ እና ጌድዮን ገና ጎበዝ የተባሉትን ሰዎች ይመጥና ወደ ሰላሳ ሁለት ሺህ ሰዎች ያዘጋጃል። ስንት ሺህ ሰው አልኳቸው። የፍርሃት ነው እንግዲህ የሁሉ ሰው ለምን አማሪቃዊ ቁጥራቸው ሰፊ ስለሆነ በደዚህ ቁጥር ነው የማሸንፋቸው ብሎ ስላሰበ ያለውን ደህና ደህና መርጦ ወደ ጦር ሜዳ ሊነጥ ማስቧል። ያው ከፍርሃት ጋር ነው። እግዚአብሔር እዚህ ያለው ጌድዮን ሆይ ምንድን ነው የሁሉ ህዝብ አለው። ይህ ሁሉ ህዝብማ፣ አንተ በመጠርከኝ መሠረት አማሌቅ ሊወጣ የተዘጋጀ ህዝብ ነው አለው። አይ ይሄ ግን ህዝብ የዘመደ አማሌቅ አትሄድም። ምናልባት አማሌቅ አዋል እንድታደርጉ ውነቴና ኃይሌ አሸነፈ ነው የሚለው። ስለዚህ ህዝቡን ይቀንስ አለ። ለጦር ሜዳ ሲያዘጋጃቸው የነበረውን ህዝብ ቤት አድርጎ ጌ ሆን ይቀንሳቸዋል። እግዚአብሔር አድነገር ነገረው ወደገአት ተያራዊ ወሰዳቸውና

ይህንን ወደ አማክ አማሌቃውያን መጽሐፍ ቅዱስ ብታነብብህ ላይ እንኳን ሰዎቹ ግብኖቹ እንደ አሸዋ ወመዙናቸው ይላል። ቁጥራቸው እኮ ሰፊ ነው። ግን ያለው እግዚአብሔር የእግዚአብሔርን ድምፅ ቢሰማ ጠላቶቹን ግን ያደርጋል አይ እለን ልኝም ብሎ ከፈራ ደግሞ በግል ይመታል። እግዚአብሔር ግን በጉልበታችን እንደማናሸንፍ ሊያሳየን ስለፈለገ ጌዴዎንን ዳግመኛ ጠራውና ጌዴዎን አሁንም ሚያስውስ ነው። ከቀላል ፈርቶ ደንግጦ የተመለሰ ወደ ተመልሷል። የጠራየው ጥቂት ሰው ነው አለ ግድ የለም፣ አሁን የምታሸንፍ አሸንፌ በጣም እንጂ እግዚአብሔር እንዳደረገልኝ ብላ አትናገርም። ስለዚህ መልሳቸዋል። እንዴት ብዬ ነው መልሳቸው? ወደ ውሃ ውሰዳቸው። ወታደር ያው ውሃ ዋል ሄሎ ሄዶ እንደ ውሻ ተንበርክኮ በጉልበቱ የሚጠጣ ሰው ካለ እሱን መልሰዋል። ወታደር ተንበርክኮ እንደ ውሻ ውሃ የሚልስ ከሆነ እሱ ምን መልሰው ጌዲዮን እንዳለው እነዚያ አስራ ሁለት ሺህ ሰዎች ወደዛ ወደ ምንጩ ሄደ። በጣም ውሃ ጠምቷቸው ስለነበረ በጉልበታቸው ተንበርክከው ውሃው ይጠጡ ጀመረ። በዚያ ውስጥ ግን ተንበርክከው ውሃ አንድ ሻ ያጠጡ ሶስት መቶ ሰዎች ብቻ ቀሩ። ስንት ሰዎች ቀሩ? ስንት ሰዎች ቀሩ? ዞር ቢል ያያቸው ሶስት መቶ ሰዎች ብቻ ናቸው ጌዲዮን ደነገጠ። አስፈርቶታል። ማሸነፍ በእግዚአብሔር እንጂ በሰው ልታጠል። እግዚአብሔር ልጆች ሕይወት ብርቱ ሰልፍ ነው። በየዕለቱ ሰልፍ ውስጥ ነው ያለን። በብዙ ነገር ሰልፍ ላይ ነው ያለን። የምናሸንፈው በእኛ እውቀት አይደለም፣ በእኛ ጥበብ አይደለም። እግዚአብሔር ግን ከእኛ ጋር ከሆነ ዓለም እናሸንፋለን። ዓለም ይጎትታል ሁል ጊዜ። ወደ ራሱን ሊማርክ ይፈልጋል። ከእግዚአብሔር ቅርብ ለመጎት ይታገላል። ብዙ ምክንያት ይደረድርል። የእግዚአብሔር ልድ ተብለን እንዳንሆን ብዙ መሰናክል ያመጣል። ስጋው ደግሞ እንዳልቀበል ይጎትታል። ንስሓ እንዳልገባ ይጎትታል። ወደ ቤተክርስቲያን እንዳልሄድ ይጎትታል። ከእግዚአብሔር ጋር የምትሮጥ ጊዜ እንዳልሆን፣ ስራችን ላይ ከነ ብርቱዎች እንዳልሆን በብዙ ትግል ይታልገጣል። ከሳሽ ይገሳል። ሁሉ ጊዜ እግዚአብሔር ጋር እንበረታለን እንጾማለን፣ እንጸልያለን። እግዚአብሔር ፊት እንድንበረከካለን። ከእግዚአብሔር ጋር በፍቅር እንኖራለን። እግዚአብሔር አባት እኛ ልጆን እንኖራለን። ጌዴዮን ሶስት መቶ ሰራዊት ይዞ ወደ አማሌቅ ወረደ። እግዚአብሔር ለጌዴዮን ነገረው፣ ምናልባት ፈርታ ከሆነ ከአንተ ጋር ሁለት ሰዎች ውሰድ ሂድ ወደ አማሌቅ ሚኑት ከአማሌክ መካከል አንድ ሰው በህልም እንዲሲዳል አንዳች በህይወት ነገር በህይወቱ ሰምቶ ተማያቀው በራእይ ታይቶ ራእዩ ለአንድ ወዳጁ ሲናገር ጌዲዮን በጆሮው ሰማ። አይ አለ ተርጓሚ፣ ምናልባት ከአሁኑ በኋላ የጌዲዮን ኃይል ሳይበረታ አይቀርም። ማለት አማሌክ በቁጥር ብዙ ነው፣ ግን ጥቂት ሶስት መቶ የነበሩት አማሌቃዊ ያልን ባዶ እንስራ ውስጡ መብራት የያዙ እነዚህ ሶስት መቶ ሰራዊት አማለቅን እንዳልነበረ አድርጎ ድል ነሳቸዋል። ይሄ በመጽሐፍ ተጽፏል። ድል ሁልጊዜ ከእግዚአብሔር አሸናፊነት የሚመካ ይመካ ውስጥ እግዚአብሔር

ሁሉ ጊዜ እኔና እናንተ በነበረበት የሚያቆም እውነተኛው ግድብ ነው። በመስቀል ላይ የተፈጸመው ጨለማን ከብርሃን ጋር የቀላቀለ ስንፍናን ከብርታት ጋር ያገናኘ ባርነትን ከልጅነት ጋር ያዋለ፣ ከዚህ በኋላ ባሪያ አይደለህም፣ ልጅ ነህ። በመስቀሉ የጠብ ግድግዳ ፈረሰ። በእግዚአብሔርና በሰው ልጆች መካከል የነበረው የጸብ ግድግዳ ምናለ ፍረሰት ከዚህ በኋላ ሀይላችን እግዚአብሔር እና ልጅ እግዚአብሔር አባት እንሆን። በቀራንዮ ላይ የተደረገው ትልቅ ተአምር ዛሬም ድረስ በድፍረት ቤተክርስቲያን የምትናገር ለእኛ ለክርስቲያኖች መረት የሆነን ዘንድ ዛሬ ባለነው አማናዊው መድኃኒዓለም ኢየሱስ ክርስቶስ እርሱ ራሱ ቤተክርስቲያን በደሙ መስድኖ ሰጥቷል። እዚህ ነው ቅድምም ሰሞኑ ህፃናት ሲዘምሩ ቤተ ክርስቲያን በክርስቶስ ደም የተዋጀች ያሉት ይደረሰ። አዎ በክርስቶስ ደም የተመሰረተችው ቤተ ክርስቲያን ዛሬም ስለ ክርስቶስ ቀራሪው ላይ ተፈጸመው ታላቅ በደስታም በደስታ በሐዘን ታስታውሳለች። በቀራሪው ስለ ፈሰሰው ስለ ክርስቶስ ደም እሱ ደሙ ባይፈስ ኖሮ ያ ደም ባያነጻ ኖሮ ባያጥበን ኖሮ ቆሻሻ ስለምንቆይ፣ በደስታ ደግሞ ምቀራሪ የተደረገው በጌታችን በኢየሱስ ክርስቶስ ላይ የተፈጸመው ያንን ዘግናኝ ታሪክ እያስታወሰ ደግሞ እናዝናለን። መድኃኒ ያለም ኢየሱስ ክርስቶስ በሕይወት ለእኛ ያልከፈለን ልመሳል ለበጎቼ ለበጌ ያላረኩላት ምን ነገር አለ? ለእኛ ላደረገው ነገር ምን አለ? መስቀሉ ኃይላችን ነው። መስቀሉ ቤዛችን ነው። መስቀሉ መድኃኒታችን ነው። ወሀብኮሙ ትበርፈለ ላይ ሳሉ ለሚፈሩህ ሰጣቸው ምልክትን ሰጣቸው፣ የአባቶቻችን አምላክ እግዚአብሔር። አማናዊው ምልክት መስቀሉ በልባችን ለዘላለም ይብራ። ስለነበረን ሰዓትና ጊዜ ስሙ የተመሰገነ ይሁን። ማለት ያቆም